ድጋሜ አባባን አስወገደቻቸው። በሚያሳዝን ሁኔታ ቲና ይህ የመጨረሻዬ ነው፣ እናም ጀግናና በጣም ቆፍጠን ያለ ሰው ነው ያገኘሁት ብላ ደስታዋን እያጣጣመች ትገኛለች። አባባ በስተመጨረሻ ተወገደ፣ ወደማይመለስበት ዓለም ተሰናበተ። ትሁት ትሁት ወይኔ ጉዴ! ይህ ሁሉ የኔ ችግር ነው። ይህ ሁሉ የኔ ጅልነትና የዋህነት ነው። እንዴት ነው ቲናን ማምናት? ቲና ለድሮ ፍቅረኛ አሳልፋ ሰጠች ማለት ነው? አባዬን የገደልኩት እኔ ነኝ፣ አባዬን የገደልኩት እኔ ነኝ እያለች እምባ ደሟን ማልቀስና ማንዛት አበዛች። ካሌብ ምን ሆነች ነው? አረ ተረጋጊ እያለ ቢለምናትም ተወኝ ባክህ ካሌብ፣ ከዚህ በኋላ እባክህ ትሁት ብለህ እንድትጠራኝ አልፈልግም። እናም አባባን የገደልኩት እኔ ነኝ ብላ ግግም ማለች። ምንድነው የተፈጠረው ነገር እያለ ዳኔም እንዲሁም ካሊብም እንኳ ለመጠየቅ ቢፈልጉ እኔ ነኝ ከማለት ውጭ ምንም እየመለሰች አይደለም። ትሁቴ እጅጉን ደንግጣ እጅጉን አዝና ልቧ ተሰብሮ ሁሉንም ነገር እረስታ፣ አባባ እያለች ብቻ ነው ያለችው። በሌላ በኩል ቲና ዳኒን ጠርታ እኔ ዛሬ ደስ ብሎኛል፣ ስለዚህ ጠጣ እንጠጣ አለችው። ዳኒም ግራ ገባውና ምንድን ነው የተፈጠረው ነገር ልታስረጂኝ ትቼያለሽ ወይ እያለ ቢለመናትም ምንም ነገር አትጠይቀኝ፣ ምንም ነገር አልነግርህም። ብቻ ግን አንድ ነገር ማወቅ ያለብህ እኔ በጣም ደስተኛና ደስተኛ ነኝ፣ ይሄን ካወክ ይበቃሃል ብላ ግግም አለች። ምን አልገባኝም፣ ምንድን ነው ደስታው? የምን ደስታ ነው? እያለ ቢጠይቃትም እንኳ በቃ ምንም ነገር አልነግርህም፣ ነገር ግን በሕይወት የዛሬ ትልቁን ስኬት ለመጨረሻም ለመጀመሪያም አሳክቻለሁ ብላ አለች። በሌላ በኩል ትሁት የሆንሽውን ንገሪኝ እያለ ካሊብ ቢለምናትም እንኳ በፍጹም አባባ መሞቱን በፍጹም ልትናገር አልቻለችም። እኔ እንገዳይ ብቻ እያለች ስትል እጅጉ እንደነገጠና ካሊ ወደ አባባ ሲደውል የአባባ ስልክ አይሰራም። ወይኔ አባዬ፣ አሁን ደግሞ የት ቦታ ሆነ ይሆን? ይቼ የማትረባቴና ምን አድርጋህ ነው? ቆይ ትምጣትማ እያለ ከወዲያ ከወዲህ፣ ዘወር ዘወር ዘወር እያለ ሲል በፍጹም አጣው። ትሁትም ደግሞ መናገር ሁሉ አቃታት። የትሁት ፍቅረኛ አጋቹ ትሰምኛለሽ ከዚህ በኋላ ትልቁን ሽማግሌ አስወግጀዋለሁ እና ቀጣይ ደግሞ ያ የማይረባው ካሊብ አፍቃሪስ ተብዬ ነው ደግሞም እንደሚያፈቅርሽ ሁሉ ሰምቻለሁኝ ብሎ ሲላት ምን አንተ አረመኔ ጨካኝ ድሮ ህይወቴን ያበላሸኸው አነሰህ እና አሁን ደግሞ ማንነግሮህ ነው ካሊብ እኔን እንደሚያፈቅረኝ እኔ ሳላቅ ለአንተ ማንነገረህ ብላ ስትለው እሱ ምን ያደርግልሻል፣ ዋናው ማወቂ አይደለም ወይ ብሎ አላት። ሰላም ሰላም፣ ውድና የተከበራቸው የትርሲ ስንድቅ ሚዲያ ቤተሰቦች እንዴ ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪው አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። ቲና መልካም ሰው መስላት፣ ነይ ነይ ነይ ተውቶት ነይ ነይ ነይ ነይ ነይ፣ በፍጹም አትሄጂም። እንዴት እንደዚህ ታደርጊያለሽ? አዎ አውቃለሁ፣ እኔ በጣም በድዬሻለሁኝ በጣም አሰቃይቼሻለሁ። ነገር ግን አሁን ነገሮችን ለማስተካከል እየሞከርኩኝ ነው። እናም ለምንድን ነው የምትሄጁ ብላ ስትል ግራ ገባት። ቆይ እውነት አሁን ቲና አንቺ ተቀይረሽ፣ እኔ እንዳልሄድ ከዚህ ቤት እየለመንሽ ነው? አዎ፣ ነገር ግን እኮ እኔ ያ ሰውዬ ይገለኛል ነው እምልሽ ትሰሚኛለሽ እኔና አንቺ ከተባበርን ይህንን ሰው ይህንን ቤተሰብ ልናድን እንችላለን እንዴት እንዴት ሆኖ ነገርኩሽ ብቻ አንቺ ደግሞ አባየንና ካሊብን ልዩ ቦታ እንዳለሽና እንደምትወጃቸው አውቃለሁ ስለዚህ እኔም የእውነቴን ነው የምልሽ ለመቀየር እሞክራለሁ በፍጹም አንቺንም ሆነ ማንንም ለመጉዳት አልፈልግም ነገሮችን እናስተካክላለን ብላ በደንብ አድርጋ ስብከት አደረገቻት። ትሁቴ ባታምንበትም እንኳ እሺ አንቺ ካልሽኝ ከእናባዬ ከምለይ በአንቺ ባልሺ መንገድ እንሄዳያለን ብላ አለች። በሌላ በኩል የትሁቴ ፍቅረኛ እና ያ የሰማይ ስባሪ የሆነ ሰውዬ በሚገባና በሚደንቅ ሁኔታ ተገራረሙ። እና እኔ ምልህ ምን ፈልገህ ነው እዚህ ሰፈር ምን እያደረክ ነው ብሎ ሲለው አይ ምንም እያደረግኩ አይደለም፣ አረ እባክህ እና ታዲያ እንደዋዛ እንደዚህ ልትለኝ ነው እንዴ? ምን ማለት ነው? ማለትማ እዚህ ሰፈር ምን ትሰራለህ? ምንም። ቆይ እኔ ምልህ ፖሊስ ነሃልልህ፣ ፖሊስ ብቶም በካሊቴና ታስረህ ነበር። ሌባ ነሃልልህ፣ ትዘርፈኝ ነበር፣ ብሎ እንደምንም ማዘናግቶ ጩቤውን ያዘና፣ እኔ አንተም ቢያደርገኝ አመልጥ ነበር። እና ከቴና ብትርቅ ይሻልሃል፣ ካልሆነ ግን እደፋሃለሁ ብሎ አለው። ይህ ዝሆን የሆነ ሰውዬ በጣም ተናደደና ተበሳጨና የእውነት ቲና እንደዚህ አደረግሽ በጣም ጥሩ ነዋ ካደረግሽ ቀጣይ ምን እንደሚፈጠር ጠብቂ ብሎ ዝም ብሎ ሄደ በሌላ በኩል ዳኒና እንዲሁም ካሊብ እያወሩ ባሉበት ሰዓት እኔም ምልክ ለምንድን ነው አንተ ግን ለትሁት ፍቅርህን የማትገልጽላት ብሎ አለው ምን ዳኒ ጭራሽ ያስታውቅብኛል እንዴ አዎ እሷ በወጣሽ ቁጥር ለምንድን ነው እንደዚህ አንተ በቅናት ግብግብ የምትለው ምን ማለት ፈልገህ ነው? አንተ ኤደንን ከኔ ጋር ስታያትና ከሆነ ሰው ጋር ስታያት ምንድን ነው የሚሰማ? እኮ ታዲያኔማ ቅናት ነዋ ስለማፈቅራት እና ስለመወዳት። አንተ ግን ምንም እሷ ልትረዳህ አልቻለችም። እረ ተነጭራሹም እንደማታፈቅራትና በቃ ከአምስት ሳንቲም እንደማትቆጥራት ነው የምታስበው አንተ ግን፣ ለእሷ ልዩ ቦታ አለሁ። ለማንኛውም ብትገልጽላት ጥሩ ነው ብሎ አለም አባባ ደብዳቤውን አየው። እናም እጅግ ልቡ ተሰበረ። እናም መጠጥ ቤት ሂዶ፣ ቆይ ለምን እንደዚህ ታደርጋለች ትሁቴ? ብላ ብላ በፍቅር መሄድ ደበራትና ይህንን አይነት ሲስተም መፍጠር ጀመረች ማለት ነው። አየ ትሁቴ፣ ድሮስ ባዳ ባዳ ነው የሚባለው። እንደዚህ እኮ ነው። እኛ ምን በምን ብንበድላት ነው ካሊብስ ቢሆን አፈቀራት እንጂ ሌላ ምን አደረጋት? ወይስ እኔ የበደልኳት ነገር አለ ብሎ ደብዳቤውን ሲያየው በጣም አለቀሰ፣ በጣም አዘነ። ድሩም ሰው፣ የሰው ልጅ የሰው ነው እያለ ከዛም ተነስቶ ሄዶ፣ ዳኒና ኤዱን አዲስ ሕይወት ለመጀመር ደፋ ቀና እያሉ ነው። እናም ትሁት ጋር መጥቶ እኔ የምልሽ ትሁት፣ የእውነት ይህንን ነገር የምወጣው ይመስልሻል እንዴ? በሚገባ ነው ዳኒ። የምንቴነው ነው ምልክ እንደው ሰርተስ ስትገባ አስር ብር ምን አትሆንም የቱን ያህል ደስ እንደሚላት አንተ አይዳው የለህም ስለዚህ ሁሉንም ነገር ለእሷ ብትነግራትና ብታጓያት ደስ ይለኛል ብሎ በላ አለችው እሺ ቆይ አንቺስ ለምንድን ነው ማለቴ ፍቅርሽንም አትገልጭለት ለማን ነው ፍቅሬን የምገልጽለት ለካ ሊብ ነዋ ወይ ጉድ እሱ ምን ጭራሽን የሊረዳል እንዴ፣ አይደለም ስለ ፍቅር ያስብ ቀርቶ እንደ ሰራተኛ እንኳ አያከብረኝም። ይኸውልሽ የሁላችንም ፍቅር ይለያያል፣ እኔ ግን ብትገልጭለት ባይነኝ ብሎ ሲላት፣ እሺ ለማንኛውም አስብበታለሁ፣ እናም ለአሁኑ ግን እንደዚህ ይበቃል ብላ አለችው። በሌላ በኩል ደስ የሚለው ነገር ትሁቴ እንግዲህ ከምትሄድበት ቀረች። የቱንም ያህል እንኳ ቲና ብታበሳጫትም ግን ይቺ ልጅ እንዴት ነው የተቀየረችው? ወይስ ደግሞ ለእኔ ቀመር እየቀመረችልኝ ነው ወይ የኔን ፍቅረኛ አግኝታው ይህንን ቤተሰብ ለማጥፋት እየተለማመደች ይሆን ከሱ ጋር እየተግባባች ይሆን እያለች ብቻዋን ነገሯን በደንብ አድርጋ ማጥናት ጀመረች። በሌላ በኩል አባ በጣም ተበሳጭቶ መጠጥ ቤት ሂዶ መጠጡን እየገለበጠ ይገኛል። ካሊብም አባዬ የት ሂዶ ነው እያለ ብቻውን ማብሰልሰልና ማሰብ ጀመረ። ቆይ ምንድነው የማደርገው? ትሁቴ እንደዚህ ተከፍታ እንደዚህ ሀይ አዝና ማየት አልፈልግም። ምን ላርግ? እያለ ብቻውን ወጣ ገባ ጀመረ። እንግዲህ በሚያሳዝን ሁኔታ አባባ የእውነት በ ፍቅረኛ ወይም ደግሞ በቲናና በትሁት ፍቅረኛ መገደል የለበትም ነበር። ነገር ግን ህዶ ህዶ መልካም ሰው ለካ አይቆይም የሚባለው ለዚህ ነው። እናም ይሄ የማይረባ ሰው ከዚህ በኋላ ሀብትና ንብረቱ የልጁ ነው፣ እንደፈለግኩ አድርጌ እጠቀምበታለሁ፣ እንደፈለግኩ አድርጌ አደርገዋለሁ እያለች ዛተችበት። ፍቹን ከፈለክ እንፋታለን ነገር ግን እንደዚህ እንድታዝንና እንድታክዝ አልፈልግም ብላለች ምን የእውነት ከልብሽ ነው አዎ ከዚህ በኋላ በቃ የማይፈልገኝ ሰው ጋር መለመንም ሆነ መለማመጥ አልፈልግም ብላለች እሺ እንደዛ ከሆነ ጥሩ ነው ለማንኛውም ቀጥይበት ብሎ አለ ውድ የትርስ ስንድቅ ሚዲያ ቤተሰቦች የእውነት አባባይ ሞት ይሆን ወይስ ደግሞ ትውታዲ ነው ይሆን